ነጸብራቅ አንድ የኢየሱስ ትንሣኤ ለእኔ ምን ትርጉም አለው? ሁለት ኢየሱስ ጌታና መሲሕ የሆነው እንዴት ነው? ሶስት በክርስቶስ ኃይል በድፍረት እኖራለሁ? አራት እግዚአብሔር ታላላቅ ተስፋዎቹን የፈጸመው እንዴት ነው? ጸሎት የሰማይ አባት ሆይ፣ ከሞት የተነሳውን እና በቀኝህ ከፍ ከፍ ያለውን የኢየሱስ ክርስቶስን እውነት ስለገለጽህ አመሰግንሃለሁ። ኢየሱስ ጌታም መሲሕም መሆኑን በማሳየት ለዳዊት የገባኸውን ቃል ስለፈጸምክ አመሰግንሃለሁ። ጴጥሮስ በድፍረት ለሕዝቡ እንዳወጀው ሁሉ ልቤ በትንሣኤ ኃይል ይነካ። ጌታ ሆይ፣ ኢየሱስ ሞትን ያሸነፈ እና አሁን ለዘላለም የሚነግስ መሆኑን እንድገነዘብ እርዳኝ። እቅድህን ለተጠራጠርኩባቸው ጊዜያት ይቅርታ አድርግልኝ፣ እናም በቃልህና በተስፋዎችህ ላይ ያለኝን እምነት አጠናክር። በድፍረት እንድኖርና በሕይወቴ የክርስቶስን ድል ለመመስከር በመንፈስ ቅዱስ ሙላኝ። በትንሣኤው ንጉስ በኢየሱስ ኃያል ስም እጸልያለሁ፣ አሜን። የሐዋርያት ሥራ 2 29 እስከ 36። ወንድሞች ሆይ፣ ከቀደምት አባቶች ዳዊት ሞቶ እንደተቀበረ መቃብሩም እስከ ዛሬ ድረስ በመካከላችን እንደሚገኝ በድፍረት መናገር እችላለሁ። ነቢይ በመሆኑም እግዚአብሔር ከዘሮቹ አንዱን በዙፋኑ ላይ እንደሚያስቀምጥ በመሐላ ቃል የገባለት መሆኑን አወቀ። ይህን አስቀድሞ በማየቱ እርሱ በሲኦል እንዳልቀረና ሥጋውን መበስበስን እንዳላየ ስለ ክርስቶስ ትንሣኤ ተናገረ። ይህን ኢየሱስ እግዚአብሔር ከሞት አስነሣው። በእኛም ሁላችን ለዚህ ነገር ምስክሮች ነን። ስለዚህ በእግዚአብሔር ቀኝ ከፍ ከፍ ካለ በኋላ የመንፈስ ቅዱስን ተስፋ ከአብ ተቀብሎ አሁን የምትታዩትንና የምትሰሙትን አፈሰሰው። ዳዊት ወደ ሰማያት አልወጣምና እርሱ ራሱ ግን እንዲህ ብሏል። ጌታ ጌታዬን ጠላቶችህን ለእግርህ መረገጫ እስከማደርግልህ ድረስ በቀኜ ተቀመጥ አለው። እንግዲህ እግዚአብሔር ይህን እናንተ የሰቀላችሁትን ኢየሱስን ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይረዳ።